ይስጥልኝ የተወደዳችሁ የኢትዮ ፎረም ቤተሰቦች እንደምን ቆያችሁ? ለአሁን ያሰባሰብናቸውን መረጃዎች ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። ዋና ዋናዎቹን በቅድሚያም ከምርኮኝነት እስከ ጀነራልነት የዘለቀ ቀለም እንዲ ያላቸው በባጫ ደበሌ ስለ ሽምቅ ውጊያ መጽሐፍ ላይ ያሳትሙ መሆኑን ሰማ መጽሐፋቸው ላይ የተዋጣላቸው የውጊያ መሐንዲስና ወደር የሌለው የጦር ሜዳ ጀግና እንደሆኑም ተተርኳል ሲሉ ምንጮች ለጣቢያችን ተናግረዋል። ዝርዝሩ ተዘጋጅቷል። የትግራይ ሰራዊት አመራሮችን በተመለከተ የተሰራጨውን መረጃ ቲዲኤፍ ውድቅ አድርጓል። ይህ በእንዲህ እንዳለ የክልሉ የጸጥታ ኃይሎች ከሰባ በላይ የመደበኛ ስደተኞችን ታደገን ሲሉ አሳውቀዋል። ይህንንም ይዘናል። የኦሮሞ ነጻነት ሰራዊት በሐረርጌና በድሬዳዋ መደራጀትና መንቀሳቀስ መጀመሩን መከላከያ መነም እስከ ሶማሌያ ክልል ድንበር ድረስ የተዘረጋ መዋቅርና አደረጃጀት እንዳለውም ገልጿል። ሰሙታላችሁ። የኢትዮጵያ ብር የቁልቁለት ጉዞ ቀጥሏል። በሌላ በኩል በኢትዮጵያም የአንድ ግራም የወርቅ ዋጋ ወደ 29 ሺ ብር ማሻቀቡ ተሰምቷል። ተጨማሪውን ይዘናል። በትግራይ ክልል ጋዜጠኞች ለመስራት አዳጋች ሁኔታ ውስጥ ወድቋል ሲል የመብት ተሟጋቹ አሳወቅም። የህወሀት ከፍተኛ አመራር መወንጀሪኖ የሚከፋፍሉን ሚዲያዎች ላይ ትዕግስት የለንም ማለታቸውንም አስታውሷል። ሌላኛው መረጃችን ነው። የብል ጽግናው ሹም የጋዛ ኗሪዎችን ከፍልስጤም አስወጥተን ወደ ሌላ ሀገር ለማስፈር የሚቀበለን እየፈለግን ነው ካሉት የእስራኤል ሚኒስትር ጋር መነጋገራቸው ተሰማም የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህንና ሌሎችን መረጃዎችን ታደምጣላችሁ ሰናይ ቆይታ ይሆንላችሁ ከምርኮኝነት እስከ ጀነራልነት የዘለቀ ልምድ ያላቸው ባጫ ደበሌ ስለ ሽምቅ ውጊያ መጽሐፍ ላይ ያሳትሙ መሆኑ ትሰማም። መጽሐፋቸው ላይ የተዋጣላቸው የውጊያ መሐንዲስና ወደር የሌለው የጦር ሜዳ ጀግና እንደሆኑም ተተርኳል ሲሉ ምንጮች ለጣቢያችን ተናግሯል። መጽሐፉንም ለመከላከያ እንዳበረከቱ ታውቋል። ባጫ ደበሌ ከ1970ዎቹ መጀመሪያ አንስቶ በተፈራረቁ የኢትዮጵያ መንግስታትና የሽምቅ ተዋጊዎች ዘንድ በመስራት ይታወቃሉ። አትንኩት በሚል ስማቸው የሚታወቁትና የደርግ ሰራዊትን በወጣትነታቸው የተቀላቀሉት ባጫም ብዙም ሳይቆዩ በሻቢያ ኤርትራ ውስጥ ተማርከው ቆይተዋል። ከዛ በኋላም በኢህአዴግ ውስጥ ቆይተው በመቀጠልም የኦህዴድ መስራች በመሆን ኢህአዴግ ውስጥ ገብተው በቀደመው ጊዜ በወታደርነት ሲያገለግሉት የነበረውን መንግስት መልሰው ወግተዋል። በኢህአዴግ ዘመንም በብሔር ተዋጽኦ በታደለው ወታደራዊ ማዕረግ እስከ ሌተናንት ጀነራል ደርሰው ጦሮት አይወጡ ቢሆንም ሚሊዮኖች እንዲያልቁበት በተደረገበት ጦርነት ላይ እንዲሳተፉም ከአብይ አህመድ የተደረገላቸውን ጥሪ ተቀብለው ተግብረዋል። ከአንድ ዓመት በኋላ የሙሉ ጀነራልነት ማዕረግ ተሰጥቷቸው ይኸው ወታደራዊ ማዕረግ ከተሰጣቸው ከአስራ ሰባት ቀናት በኋላ ደግሞ አምባሳደር ነ ተብለው ወደ ኬንያ ተልከዋል። እንዲህ ያለ የህይወት ልምድ ያላቸው ባጫ አሁን ሀገሪቱን የሽምቅ ተዋጊዎች ምድር ካደረገው የኦህዴድ ብልጽግና ገዥ ሊሂቃን መካከል አንዱ ናቸው። በዚህ ወቅትም የሽምቅና የጸረ ሽምቅ ውጊያ ጥበብ የሚል መጽሐፍ ሊያሳትሙ መሆኑም ታውቋል። በአሁኑ ወቅት በአምባሳደርነት ሹመት ላይ ያሉ ቢሆንም ለጽሁፋቸው መጠሪያ ግን ጀኔራል የሚለው ማዕረጋቸውን መጠቀማቸውንም ኢትዮ ፎረም የተመለከተው የ መጽሐፉ የፊት ገጽ ይጠቁማል። ጄኔራል ባጫ ደበሌ ቦታ በሚለው ስማቸው እየተዘጋጀውና የሽምቅ እና ጸረ ሽምቅ ውጊያ ጥበብ የሚል ርዕስ የተሰጠው ይኸው መጽሐፍ ስለ ምርኮኝነታቸው አላነሱበትም። ይሁን እንጂ የደርግ መንግስትን ለመጣል ሲደረግ በነበረው የጸረ ሽምቅ ውጊያ ውስጥ የክፍለ ጦርና ግንባር አዛዥ እንደነበሩ አትተዋል። በምርኮኛነት ከሻቢያ ጋር፣ በሽምቅ ተዋጊነት ደግሞ ከኢህዴን ኦህዴድና ህዋት ጋር፣ በመንግስት ወታደርነት ከደርግ ከኢህአዴግና ከብልጽግና ጋር ያሳለፉት ባጫም በመጽሐፋቸው ግን ይተወጣ ያላቸው የውጊያ ምህንድስና ጠበብት መሆናቸውን ማስፈራቸውም ታውቋል። ከዚህ በተጨማሪ ሚሊየን ኢትዮጵያን እንዲያልቁበት ያደረጉትን የእርስ በርስ ጦርነት በመምራታቸው ከአብይ አህመድ የተበረከተላቸው ሜዳሊያን በመጥቀስ ወደር የሌለው የጥቁር አንበሳ የጦር ሜዳ ጀግና ሜዳ የተሸላሚ መሆናቸውን አካተውበታል። ይህ በምስሉ ላይ የሚታየው የመጽሐፋቸው መግቢያ እንደሚለው ባጫ ከመደበኛ ስልጠና በተጨማሪ የውጊያ ምህንድስናና የዲሞሊሽን ኤክስፐርት ናቸው ይላል። ከዚህ በተጨማሪም በምስራቅ ዛዛዥነት ዘመናቸው በ1980 ዎቹ እርሳቸው አሸባሪና ሸማቂ ያሏቸውን እንደ ኦነግና ኦብነግ ያሉ ኃይሎችን በብቃት የተዋጉ መሆናቸውንም ያስቀምጣል። መጽሐፋቸው እንደሚለው ባጫ በጸረ ሽምቅም ሆነ በሽምቅ ውጊያ የካበተ ልምድ ያላቸው ሲሆን በአይነቱና በጥራቱ የመጀመሪያው ድርሰት መሆኑም ተጠቅሷል። ወደ ኬንያ ካቀኑ በኋላ በትዊተር ከሚጽፏቸው የስድብና የዘለፍ አረፍተ ነገሮች ውጭም ከዚህ በፊት አንድም ጽሁፍ በስማቸው በየትኛው ሚዲያ ላይ ጽፈው ስለማወቃቸው ማስረጃ የማይቀርብላቸው ባጫ ደበሌ ይህንን መጽሐፍ እርሳቸው የጻፎት መሆኑን ባያረጋግጡም ደራሲው ግን እርሳቸው መሆናቸው ተቀምጧል። መጽሐፉም ለመከላከያ መበርከቱን በመግቢያው ላይ ያስቀምጠዋል። የትግራይ ሰራዊት አመራሮችን በተመለከተ የተሰራጨውን መረጃ ቲዲኤፍ ውድቅ አድርጓል። ይህ በእንዲህ እንዳለ የክልሉ የጸጥታ ኃይሎች ከሰባ በላይ መደበኛ ስደተኞችን መታደጋቸውን ገልጸዋል። ከሰሞኑ በቲዲኤፍ አባላት በኩል በተለያዩ ቦታዎች ከጥቅማ ጥቅም ጋር የተያዙ ጥያቄዎችን በማንሳት ሰላማዊ ተቃውሞዎች መደረጋቸው ይታወሳል። ይህ ተቃውሞ መንገዶችን በመዝጋት ጭምር የተከናወነ መሆኑን ተከትሎ መስተጓጎልን በማህበረሰቡ ዘንድ የፈጠረ እንደነበርም አይዘነጋም። ከሰራዊቱ አባላት በኩልም ይህንን በተመለከ አስመለከተ ይቅርታ ጠይቀዋል። የክልሉ ጊዜ አስተዳደር በበኩሉ ለቲዲኤፍ ጥቅማ ጥቅሞች ለመስጠት የሚያስችል አዲስ ደንብ ማውጣቱና መጽደቁን አሳውቁ ይታወቃል። በዚህ ደንብ ላይ አንድ የቲዲኤፍ አባል መንግስት በሚያወጣው ስኬል መሰረት ደሞዝ እንደሚከፈለው፣ ሲሰናበትም አግባብ ባለው ህግ ድጎማ እንደሚሰጠው፣ የትራንስፖርት አበል እንደሚከፈለው ይጠቅስና ሌሎች የተጠቃሚነት ደረጃዎችን ያብራራል። ከመሬት አሰጣጥ፣ ከነጻ ሕክምናም ከአገልግሎት ተቋማት መስተንግዶ፣ ከመሰረታዊ ፍጆታዎች አቅርቦትና ሌሎችም ተጠቃሚነቶች ጋር በተያያዘም አንድ የሰራዊት አባል ያገኘዋል ያለውንም ዘርዝሯል። ዛሬ በተለይም ከብልጽግናው ልሳናት በኩል ይህ ደንብን በተመለከተ የተሰራጩ መረጃዎች ደግሞም ወታደራዊ አዛዦች መሬት ይታደላሉ የሚል ይዘት ያላቸው ሆነዋል። በተለይም አምስት የቲዲኤፍ ወታደራዊ አመራሮች አምስት መቶ ካሬ መሬት ተሰጣቸው የሚለውን ጨምሮ በጀነራል ታደሰ ወረደ ፊርማ የወጣ ደብዳቤ ነው በሚል ሲሰራጭም ተስተውሏል። ይህንን በተመለከተ የክልሉ ሰላምና ጸጥታ ቢሮ እነዚህን ሪፖርቶች ሰዎችን አስተባብሏል። የወታደራዊ አዛዦችን ዝርዝር በማስቀመጥ የወጣውን ይህንን ሪፖርት ፍጹም ውሸት ሲልም ውድቅ አድርጎታል። ይህ በእንዲህ እንዳለ የክልሉ የጸጥታ ኃይሎች ስደተኞችን መያዛቸውን ገልጿል። በትግራይ ደቡብ ምስራቅ ዞን ሰባንደር ተወረዳም ፖሊስ ሕጻናትን ጨምሮ በሰው አዘዋዋሪዎች አማካኝነት ከሀገር ለመውጣት በተሽከርካሪ ሲጓዙ የነበሩ ከሰባ በላይ የመደበኛ ፍልሰተኞችን የፍተሻ ኬላ ላይ እንደታደገ ነው ጊዜያዊ አስተዳድሩ ያሳውቀው። ፖሊስ ሶስት ታጣቂ ተጠርጣሪ ሰው ነበረ የተሽከርካሪውን ሹፌር በቁጥጥር ስራው ያለውን ብሏል። ፖሊስ ከዚህ ወንጀል ጀርባ ያሉ ሌሎች ሰዎችና አዘዋዋሪዎችን በቁጥጥር ስር ለማዋል ምርመራ እያደረገ ስለመሆኑ አስተዳደሩ ያሰራጨው መረጃ ያመለክታል። የኦሮሞ ነጻነት ሰራዊት በሐረርጌና በድሬዳዋ መደራጀትና መንቀሳቀስ መጀመሩን መከላከያ ምንም እስከ ሶማሌ ክልል ድንበር ድረስ የተዘረጋ መዋቅርና አደረጃጀት እንዳለው ማሳውቋል። የፖለቲካ ጥያቄዎችን በሰላማዊ መንገድ ከመፍታት ይልቅ ውጊያ ላቁም ምሻመት እዋጋለው በአስር ቢሊዮን ዶላር ምፋልማለው አታሸንፉኝም የሚሉ ጠቅላይ ሚኒስትር የሚመሯት ኢትዮጵያ ውስጥ ሰው የሚሞትባትና ታጣቂዎች የሚበራከቱባት ሀገር ሆና ነው የቀጠለችው። አገዛዙ ደምስሸዋለሁ፣ አጥፍቸዋለሁ ሲለው የነበረውና ጥቂት አመራሮች ብቻ ቀርተውኛል በሚል ሲገልጸው የቆየውን የኦሮሞ ነጻነት ሰራዊትን አሁን ደግሞ በምስራቅ ኢትዮጵያ በሶስት ክልሎችና በአንድ የከተማ መስተዳደር መንቀሳቀስ መጀመሩን ይፋ አድርጓል። መከላከያው በምስራቅ ኢትዮጵያ ሲንቀሳቀሱ የነበሩ የሸኔ ታጣቂዎች ተደመሰሱ ሲል ባወጣው የግድያ ሪፖርቱ በምዕራብ ሸዋ በምዕራብናም ደቡብ ኦሮሚያም እንደዚሁም በአዲስ አበባ ዙሪያ ሲንቀሳቀስ የሚታወቀው የኦሮሞ ነጻነት ሰራዊትን በምስራቅ ኢትዮጵያም እየተስፋፋ ስለመሆኑ አምኗል። ሸኔ ሲል የሚጠራው ይህንኑ የኦሮሞ ነጻነት ጦርን በምስራቅ እዝ እየተዋጋው ስለመሆኑም አክሏል። በዚህም በድሬዳዋ በምስራቅ ሐረርጌና በሶማሌ ክልል ሽንሌ ዞን አዋሳይ ቀጠናዎች በመንቀሳቀስ የነበረውን የሸኔን ቡድን ከምስራቅ ኢትዮጵያ አጎራባች የክልል የጸጥታ ኃይሎች ጋር በቅንጅት ተቀናጅተን አጥቅተነዋል ብሏል። ተከሰዋል በምስራቅ ሐረርጌ ዞን ቀርሳ፣ ኮምቦልቻ፣ ሜታ፣ ላንጌ፣ ሀድላ፣ ጎሮክቱ፣ ጃርሶና ጭናቅሰን ወረዳዎች፣ በሶማሊያ ክልል ሽኔሊ ዞን አጋ ጨብሳም የጅቡቲ ዋና መንገድ በድሬዳዋ ከተማ አስተዳደር ብያ አዋሌ ክላስተር አያና ጉንጉን ቁጥር ሁለት እንደዚሁም ጀልዴሳ ቀላ አድ ክላስተር በተባሉ አካባቢዎች ውጊያ መካሄዱንም አምኗል። በዚህ ውጊያ ከእርሱ ወገን የሞቱትን ባይጠቅስም አስራ አምስት የሸኒ አባላትና አመራሮች እንደመሰስኩ በማለትም ጽፏል።

በትግራይ ክልል ጋዜጠኞች ለመስራት አደጋች ሁኔታ ውስጥ ወድቀዋል ሲል የመብት ተሟጋቹ ገለጸም። የህወሀት ከፍተኛ አመራር ሞንጀሪኖ በሚከፋፍሉን ሚዲያዎች ላይ ትግስት የለንም ማለታቸውንም አስታውሷል። የብልጽግና ኢትዮጵያ በጋዜጠኞች ላይ በሚፈጸም አፈና፣ እስር፣ እንግልትና ድብደባም በርካታ ሪከርዶችን ሰባብራለች። ከሰላም ስምምነቱ ማግስት በትግራይ ክልል ይስተዋል የነበረው የመገናኛ ብዙሀን ተነጻጻሪ ነጻነት ግን እንደ ማሳያ ተደርጎ መቅረብ ጀምሮም ነበር የተቃውሞም የድጋፍም ሀሳቦች የሚሸራሸሩበት ሁነት መፈጠሩ አይዘነጋም። ከቅርብ ጊዜ ወዲህ ግን እየስለመቀሮ ዓለም አቀፉ አቀፍ የጋዜጠኞች መብት ተሟጋች ተቋም ሲፒጂ አሳውቋል። እንደ ተቋሙ ከሆነ በአጠቃላይ በኢትዮጵያ ያለው የፕሬስ ነጻነት ገደብ አሁንም በተባባሰ ሁኔታ ውስጥ ይገኛል። ትግራይ ጦርነቱ ካበቃ ሶስት ዓመት ቢጠጋም በክልሉ አሁንም ለጋዜጠኞች አደገኛ ሁኔታ አለ ሲልም ጠቅሷል። ዓለም አቀፉ የጋዜጠኞች መብት ተሟጋች ድርጅት ባወጣው አዲስ መግለጫውም በክልሉ ውስጥ ባለ የስልጣን ሽኩቻ መካከል ለሚዘግቡ ጋዜጠኞች ውጥረት ዘፈነበትና አደገኛ ሁኔታ አለ ብሏል። የሰባዊ መብቶች ተከራካሪው አቶ ያሬድ ኃይለማርያም ሀገሪቱ ያለችበትን የመናገር ነጻነት የማፈን ደረጃ አንድ ማሳያ ብለውታል። ዳግም ግጭት የመነሳት ምልክቶች እየታዩ መሆኑን ተከትሎ በትግራይ ያለውም ይኸው ነው ሲሉም ያብራራሉ። ተቋሙ ደግሞ በትግራይ በተለይም የግል የሚዲያ ተቋማት ላይ የሚደርሰው ጫናም በህዋት ባለስልጣናት ማስጠንቀቂያ ጭምር የተደረገ ስለመሆኑ አስታውሷል። ለዚህ ምሳሌ ያደረጋቸው ደግሞ የህዋት ጽፈት ቤት ኃላፊ ወይዘሮ ፈትሎ ሚኒስትር ገብረ እግዚአብሔርም ሞንጆሪኖ ነው። ከአንድ ወር በፊት በመቀለ ከተማ ከጋዜጠኞች ጋር በነበረ ስብሰባ ላይ ወይዘሮ ፈትለ ወርቅ ስማቸውን ያልጠቀሷቸው ሚዲያዎችን ለአመፅ እየቀሰቀሱና የካድሬ ቡድኑ ልሳን ሆነው እያገለገሉ ነው ሲሉ ከሰው ነበር። ሞንጆሪኖ ፓርቲውም ሆነ ሰራዊቱ በእነዚህ አካላት ላይ እርምጃ ለመውሰድ ተስማምቷል ሲሉ መናገራቸውም አይዘነጋም። የትግራይ ሚዲያዎች በፓርቲ ውስጣዊ አለመግባባት ውስጥ ዘልቀው ገብተዋል፣ አንዳንዶቹ የትግራይ ተወላጆች ናቸውን? ብለማሰብ ያስቸግራል ሲሉ ጠቅሰው ካሁን በኋላ ምንም አይነት ትዕግስት የለንም ወስነናል፣ ሲሉ ነበር የገለጹት። የኢትዮጵያ ብር የቁልቁለት ጉዞ ቀጥሏል። በሌላ በኩል በኢትዮጵያ የአንድ ግራም ወርቅ ዋጋ ወደ 29 ሺ ብር ማሻቀቡ ተሰምቷል። ከሰሞኑ የብር የመግዛት አቅም በእጅጉ እየተዳከመ የሚሄዱ ማሳያ የሆነ ጨረታ ብሔራዊ ባንክ ማከናወኑ አይዘነጋም። በባንኮች ምንዛሬ እንኳን በአንድ ሌሊት የአንድ ዶላር ዋጋም ከብር ጋር ባለው ምንዛሬም አስር ብር ጭማሪ አሳይቶ ማደሩም ይታወሳል። የጥቁር ገበያው ምንዛሬም በዚህ ሳምንት እስከ 180 ብር ድረስ ነው የሰነበተው። በተያዘ ደግሞ በኢትዮጵያ የአንድ ግራም ወርቅ ዋጋ በከፍተኛ ሁኔታ በማሻቀብ ወደ 29900 ብር መድረሱ ተሰምቷል። ካፒታል አደረግኩት ባለው የገበያ ቅኝት እንዳመለከተው የአንድ ግራም ወርቅ ዋጋ በደረሰኝ ማለትም ከታክስ ጋር ሲሰላም እስከ 29900 ብር ድረስ ደርሷል። የወርቅ ዋጋ ብቻውን ማለትም ታክስ ሳይጨምርበት ደግሞ 26 ሺ ብር አካባቢ ሆኗል። በተመሳሳይ አንዳንድ የሀገር ውስጥ ገበያ ዋጋዎች እንደሚጠቁሙት ከሆነም የወርቅ ዋጋ 25 ሺ ብር ሆኖም እስከነ ደረሰ ሲሰላ ደግሞ 28700 አካባቢ እንደሆነ ለመረዳት ተችሏል ብሏል። ይህ የወርቅ ዋጋ መጨመር በሀገር ውስጥ ያለውን የዋጋ ግሽበት እንደዚሁም ዓለም አቀፍ የወርቅ ገበያ መለዋወጥን የሚያመላክት እንደሆነ ባለሙያዎች አስረዱ ሲልም ጠቁሟል። በተለይ የዋጋው መለዋወጥ የተስተዋለው ከሳምንት በፊት ሲሆን ይህም በአንዱ የወርቅ ዋጋ ላይ እስከ ሁለት ሺና ሶስት ሺ ብር ድረስ ጭማሬ ማድረጉንም ያሳያል ብሏል። ይህን የብር ቁልቁለት ጉዞንም ይሁን የቁሶችን ዋጋ መናር ብልጽግና ሚራክል ይለዋል የጋዛ ነዋሪዎችን ከፍልስጤም አስወጥተን ወደ ሌላ ሀገር ለማስፈር የሚቀበለን እየፈለግን ነው ያሉት የእስራኤል ሚኒስትር ከብልጽግናው ሹም ጋር መገናኘታቸው ሰማም ኢትዮጵያ የጋዛ ነዋሪዎችን እንድታሰፍር በእስራኤል መጠየቋ ሲዘገብ መቆየቱናም ብልጽግናም በቅርቡ በተካሄደው የተባበሩት መንግስታት ስብሰባ ላይ የጋዛን ህዝብ ሰቆቃ ለማስቆም የቀረበውን የውሳኔ ሀሳብ አለመደገፉ አይዘነጋም

እኔ ግለሰብ የጋዛ ኗሪዎች ነቅለን አባረን አካባቢውን የራሳችን እናደርጓለን በሚለው ንግግራቸውና መፈክራቸው የሚታወቁ በቅርቡ በሰጡት አስተያየትም ጋዛውያንን ወደ ሌላ ሀገር ለማስፈር ከተለያዩ መንግስታት ጋር እየተነጋገር ነው ያሉ ናቸው። ቤዛሌል ሲሞትሪች የተባሉት እኔ ግለሰብ የእስራኤል ፋይናንስ ሚኒስትር ሲሆኑ እርሳቸው የጋዛ ኗሪዎች ለማስፈር የአሜሪካው ፕሬዝደንት የወጡትን እቅድ ደግፈው መግለጫ ከሰጡ በኋላም ኢትዮጵያ ከእነዚህ ሀገራቷ እንዳንደሆነች መውሳድ አሳውቆ እንደነበርም ዓለም አቀፍ የመገናኛ ብዙሀን መዘገብ መመዘናቸው ይታወሳል። እነዚህ ፍልስጤማውያን የተሰፍሩባቸዋል ተብለው የተቀመጡ ሀገራት ደግሞ ኢትዮጵያ፣ ሊቢያና ኢንዶኔዥያ መሆናቸው ተዘግቦም ነበርም። አሁን ደግሞ የጋዛን ህዝብ ከፍልስጤም ማፈናቅሎ ስለማባረር የሚሰራውን እንቅስቃሴ ከሚመሩት የእስራኤል ባለስልጣናት መካከል አንዱ የሆኑት የፋይናንስ ሚኒስትሩ ሲሞትሪች ከብልጽግናው ሹም አህመድ ሽሬ ጋር መምከራቸውን የተነገሩም። የተወደዳችሁ የኢትዮ ፎረም ቤተሰቦች ለአሁን ያሰባሰብናቸው መረጃዎች ይህንን ይመስሉ ነበርም። አበቃን ቸር ያሰማል።